ሰበር ዜና ከጉባለች ኢትዮጵያ በእነ ደብረ ጽዮን ሞንጀሪኖ የሚመራ ታጣቂ መፈንቅለ መንግስት ለማካሄድ በዛሬው ቀን የካች 30 ዝግጅቱን እንደጨረሰ መረጃዎች አመላከቱ። ከዛሬ ሌሊት 6 ሰዓት ገደማ ጀምሮ እስከ ጠዋቱ መቀሌ ከተማ ጨምሮ ምስራቃዊ ደቡብ ምስራቅና ደቡብ ዞኖች ጨምሮ በኃይል ለመቆጣጠር እንቅስቃሴ ተጀምሯል ተብሏል። ይህ የመፈንቅለ መንግስት ኦፕሬሽን የነደብረ ጽዮንና ሞንጀሪኖ ቡድን አገልጋዮች ከሆኑት ጆን መዲድ፣ ማሾ በየነ፣ ምግበይና ወዲ እምበይተይ የተባሉት ጥቂት አዛዦችን ታጣቂዎችን እያሰማሩ መሆናቸው ታውቋል። ይህ የፕሪቶሪያውን ስምምነት በማፍረስ የጦርነት አዋጅ እየተጀመረ ይገኛል። የትግራይ ወጣቶች ለዚህ የከፋ ሴራ ህገወጥ ቡድኑን በመኮንን ከጊዜው አስተዳደር ጎን በመሆን ትግል እንደጀመሩም ይታወቃል። ጆን መዲድና ወንድም ቤተይ የተባሉት ታጣቂ አመራሮች አድግራት አካባቢ አስተዳደሩን ማህተምና ቢሮ በኃይል በመንጠቅ ለነደብረ ጽዮንና ሞንጀሩ ቡድን ለማስረከብ ቀደም ብሎ ሶስት ጊዜ ሞክረው በህዝቡ በአጠቃላይና በተለይ በወጣቱ ቢታ የተገቱ ሲሆን በዛሬው ዕለትም ህዝቡን በማሸበር ተኩስና ድብደባ እየፈጸሙ ይገኛሉ ተብሏል። በአሁኑ ሰዓት በተነሳው ችግር በርካታ ወጣቶችን በመደብደብና ወጣቱ ላይ ተኩሱ በመክፈት አስተዳደሩን እየቀሙ ነው። ቀጣዩ ጉዞ በመቀሌ ዙሪያ ለመድገምና የድምፅ ወያኔን ብሮ ለመቆጣጠር ነው የተሰራው። ቀደም ሲል በደቡባዊ ትግራይ ተመሳሳይ ሙከራ ተደርጎ በህዝብ ላይ ጉዳት መድረሱ ይታወቃል። ይኸው ጉዳይ በዚሁ የሚቀጥል በመሆኑ አስተዳደሩ መፍረሱና ወደ ሙሉ ግጭት መሸጋገሩ የማይቀር ነው ተብሏል። ወደ ሌላው ዜና ስናልፍ የድጋፍ ሰጪ ኃይሉን አቅም ለማሳደግ መስራቅ እዝ ትኩረት ሰጥቶ እየሰራ ነው አለ። ምስራቅ እዝ የተዋጊ ኃይሉን የግዳጅ አፈጻጸም ሊያሳድገው የሚችለው የውጊያ ድጋፍ አገልግሎት ሙያተኞች ስልጠና በእዙ ማሰልጠኛ ማዕከል መስጠት ጀምሯል። በስልጠና ማስጀመሪያው ሥነ ሥርዓቱ ላይ በመገኘት ስልጠናውን ያስጀምሩት የምስራቅ እዝ ምክትል አዛዥ ለውጊያ ድጋፍ አገልግሎት ሜጀር ጀነራል ፍቃዱ ፀጋ እንደተናገሩት ተዋጊ ኃይሉ ፈጣንና ጥራት ያለው የውጊያ ድጋፍ አገልግሎት ማግኘቱ ለግዳጁ ስኬትና ውጤታማነት ወሳኝ በመሆኑ ከዚህ ስልጠና ከፍተኛ ውጤት ይጠበቃል ብለዋል። ባለፉት ዓመታት ምስራቅ እዝ ከጓድ መሪ እስከ ክፍለ ጦር አዛዥ ድረስ የተለያዩ የአቅም ግንባታ ስልጠናዎችን ሲያደርግ ነበር ያሉት ሜጀር ጀነራል ፍቃዱ፣ አሁን ደግሞ ውጊያን በአጭር ጊዜ በአነስተኛ ኪሳራ በድል መፈጸም የሚቻለው ብቃት ያለው የድጋፍ ሰጪ ሙያተኛ ሲኖርም ጭምር በመሆኑ ሁሉም ባለሙያዎች ከስልጠናው የሚጠበቀውን ውጤት ግምት ውስጥ በማስገባት ሊሰለጥኑ ይገባል ብለዋል። የስታፍ ሙያተኞች ሰራዊቱ በከፍተኛ ሰው ሰራሽና የተፈጥሮ መሰናክሎች ውስጥ እያለፈ የሀገርና የሕዝቡን ሰላምና ልማት እያረጋገጠ መሆኑን በመገንዘብ የሚፈለገው ውጤት እስከሚመጣም ድረስ ተዋጊው ሰራዊት በመልካም አስተዳደር በማህበራዊ ኑሮውና መብቱን ባስከበረ እንዲሁም መመሪያና ደንብን ማዕከል ባደረገ መልኩ ግዳጃቸውን መወጣት የሚያስችል አቅም የሚፈጥሩበት ስልጠና ይሆናል ሲሉ ሜጀር ጄኔራሉ ተናግረዋል። በስልጠናው በአዛዥ ስታፍ በምክትል አዛዥ ኦፕሬሽናል በምክትል አዛዥ ለውጊያ ድጋፍ አገልግሎት ስር የሚገኙ ከሬጅመንት እስከ እዝ ድረስ ያሉ የተለያዩ ሙያተኞች የተካተቱ ሲሆን ስልጠናው ለአንድ ወር ያክል እንደሚሰጥም ከወጣው መርሃ ግብር መረዳት ይቻላል ብሏል። መከላከያ በዘገባው ጽንፈኛው ኃይል ለመዝረፍ ያገታቸውን ተሽከርካሪዎች የምስራቅ እዝ ክፍለ ጦር አስለቀቀ። በአማራ ክልል ሰሜን አቸፈር ወረዳ በለጊያ ቀበሌ ጽንፈኛው ቡድን ለመዝረፍ ያሰለፋቸውን ከ60 በላይ የሚሆኑ የሲቪል ተሽከርካሪዎችን የምስራቅ እዝ ክፍለ ጦር አስለቅቋል። ጽንፈኛው መንገድ በመዝጋት ከባድና ቀላል ተሽከርካሪዎችን በማገት ገንዘብ እየተቀበለ የግል ፍላጎቱን ለማሳካት በሹፌሮች ላይ በደል እየፈጸመ መሆኑን የአካባቢው ሕብረተሰብ ለሰራዊቱ በሰጡት ጥቆማ ገልጸዋል። ክፍለ ጦሩም በቦታው ፈጥኖ በመድረስ ማስለቀቁን የክፍለ ጦር አዛዥ ሌተናል ኮሎኔል ግፋው ወሰን አበበ ተናግረዋል። ከፍተኛ መኮንን እንዳሉት ህዝብ የሚዘርፈውንና የሚያሰቃየውን ጽንፈኛ ቡድን ሰራዊቱ ወታደራዊ ሳይንስና ጥበብን በመከተል ባልገመተው ጊዜና ሰዓት በመድረስ መምታትና ንብረቶቹንም ማስመለስ እንደተቻለ አስረድተዋል። ሌላኛው ከነፍሳችን በላይ አብልጠን በምንወዳቸው ውዱ ነቢያችን ክብር የማንደራደር መሆኑን ሁሉም ሊያውቅ ይገባል ሲሉ ኡስታዝ አቡበከር አህመድ ተናገሩ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የፕሬዝዳንት ጽሕፈት ቤት ኃላፊ ኡስታዝ አቡበከር አህመድ ከሰሞኑ በውዱ ነቢያችን ላይ በተለያዩ ሶሻል ሚዲያዎች ድንበር የሚያልፉ ግለሰቦችን አስመልክቶ መልእክት አስተላልፏል። የፉሪ ክፍለ ከተማ እስልምና ጉዳዮች ምክር ቤት ከኢትዮጵያ ሙስሊም ወጣቶች ካውንስል ጋር በመተባበር የተዘጋጀ የዳዋ መድረክ በርካታ ሙስሊሞች በተገኙበት መልእክት ያስተላለፉት ኡስታዝ አቡበከር አህመድ ከነፍሳችን በላይ አብልጠን በምንወዳቸው ውዱ ነቢያችን ክብር የማንደራደር መሆኑን ሁሉም ሊያውቅ ይገባል ሲሉ ነው የተናገሩት። እኛ እምነታችን በምናስተምርበት ወቅት ፈጽሞ የሰዎች እምነት ላይ ድንበር አናልፍም፣ እስልምናም ያንን አያዝዝም ያሉ ሲሆን፣ ሌሎች የእምነት ተቋማትም ድንበር የሚያልፍ ግለሰቦችን ተው ሊሏቸው ይገባል ብለዋል። እንደ ተቋሙ በሕግ መሄድ እስካለብን ጥግ ድረስ እንሄዳለን ያሉ ሲሆን፣ ሙስሊሙ ማኅበረሰብ በተለይ ወጣቱ በሰላማዊ መንገድ እምነቱን ማስከበር አለበት ሲሉ ነው የተናገሩት። ይህ እንግዲህ የስነ ምግባር ውድቀት በሚያጋጥም ሰዓት እንደዚህ ይሆናልና እስከዚህ ድረስ መዳፈር እጅግ በጣም የሚያሳዝን የትውልድ ብክነት ወይም የትውልድ ምክነት ነውና እንዲያው ልናስብበት ይገባል። በቻልነው አቅም ሌሎችን በማጣጣል እኛ ከፋንልምና፣ ሌሎችን በማክበር ነው ክብር የሚገኘው። ስለዚህ ከእንደዚህ አይነት ስነ ምግባሩ ከተበላሸ ትውልድ ራሳችንን እናግልል፣ ሌሎችም እንዲመለሱ ሀሳብና ምክር እንስጥ። ዝም ብለን የምናየው ጉዳይ አይደለም። ይሄ ክፋት ጥፋትን የሚያመጣ መጥፎ በሽታ እንደሆነ ጉባኤ ኢትዮጵያ ምዝሉ ለማሳሰብ ፈልጋለሁ። ፊልድ ማርሻል ብርሃኑ ጁላ የአድዋ ድል ማይክሮፋይናንስ አክሲዮን ማህበር ምስረታን አበሰሩ። በታሪካዊ እና በኢትዮጵያውያን የጀግሪነት ታሪክ ትልቅ ቦታ ባለው አድዋ ድል የተሰየመው የአድዋ ድል ማይክሮፋይናንስ አክሲዮን ማህበር ዛሬ የኢፍድሪ ጦር ኃይሎች ጠቅላይ ኢታማጆር ሹም ፊልድ ማርሻል ብርሃኑ ጁላ በተገኙበት በመከላከያ መኮንኖች ክበብ በይፋ ተመስርቷል። መሰረታውን ያበሰሩት ፊልድ ማርሻል ብርሃኑ ጁላ በተቋሙ ከ2002 ዓ.ም ጀምሮ አክሲዮን ማህበር እንዲቋቋም ጥረት ሲደረግ መቆየቱንና አሁን ላይ በቀጥታ ወደ ስራ በመግባት አክሲዮን ማህበሩን በመስረታ መመስረት ስለመቻሉ ገልጠው የመከላከያ ፋውንዴሽን ሪፎርሙን ተከትሎ እንደ አዲስ ከተደራጀ ወዲህ በበርካታ ዘርፎች ለሰራዊቱ የማህበራዊ ዋስትና ሆኖ እየሰራ ስለመሆኑም ጠቁመዋል። የአድዋ ድል አክሲዮን ማህበር የተቋሙን የፋይናንስ ሴክተር ለማሳደግ የሚያግዝ ከመሆኑ በላይ የሰራዊቱን ፋይናንሽል ተጠቃሚነት የሚያሳድግ በመሆኑ በሁሉም ቦታ ተደራሽ ለማድረግ ቅርንጫፎች ማብዛት፣ ፈጣን አገልግሎት ሰጪ ለመሆን መስራት ያስፈልጋል ብለዋል። አክሲዮን ማህበሩ በጠንካራ ዲሲፕሊን የሚመራ መሆን እንዳለበት ያመላከቱት ፊልድ ማርሻል ብርሃኑ ሁሉም የመከላከያ ሰራዊት አባላትን ጨምሮ የልማት ድርጅቶች የባንኩ ተጠቃሚ መሆን እንደሚገባቸውም አስገንዝበዋል። የአክሲዮን ማህበሩ አደራጅ ኮሚቴ ሰብሳቢ ብርጋዴ ጀነራል ደረጀ መገርሳ የአክሲዮን ማህበሩ ጽህፈት ቤትን ጨምሮ ስድስቱ አደራጅ የልማት ድርጅቶች የብሔራዊ ባንክን የአሰራር መስፈርት በተከተለ አግባብ ከፍተኛ አክሲዮን ከመግዛት ጀምሮ አደራጅ ኮሚቴዎችን በመሰየም ያለ መታከት ቀን ከሌት በመስራት ለመስረታው እውን መሆን አስተዋጽኦ ያበረከቱ በመሆናቸው አመስግነዋቸዋል። የአክሲዮን ማህበር የመስረታ ሂደትን ተከትሎ ጊዜያዊ ኮሚቴ በማቋቋም በእያንዳንዱ አጀንዳ ድምፅ በመስጠትና በእጅ ብርጫ በማረጋገጥ ጉባኤው አሳታፊ፣ ግልጽና ፍትሐዊ በሆነ የአሰራር ሂደት መስረታው እውን ሊሆን ይችሏል ብለዋል። በሀገራችን የመጀመሪያ በሆነው ወታደራዊ አክሲዮን ምስረታ ላይ የኦዲት ሪፖርት በዝርዝር ለጉባኤውም ቀርቧል። ጉባኤው በመጨረሻ በጊዜያዊ አስመራጭ ኮሚቴዎች አማካኝነት ነጻና ፍትሃዊ በሆነ አካሄድም ቀጣይ አክሲዮን ማህበሩን በቦርድ ተሰይመው ሊመሩ የሚችሉ አምስት ኮሚቴዎችንም መርጧል ያሉ ሲሆን የምስረቷ አጠቃላይ ሂደት በቃለ ጉባኤ ተይዞ በንባብ ለጉባኤተኞች የቀረበ ቀረበ መሆኑን አስረድተዋል። ባድዋ ዴል ማይክሮ ፋይናንስ አክሲዮን ማህበር ምስረታ ላይ ፊልድ ማርሻል ብራኑ ጁላን ጨምሮ ከፍተኛ የመከላከያ ሰራዊት አመራሮችና አባላት፣ የመስኩ ምሁራን፣ ጉዳይ የሚመለከታቸው ባለ አክሲዮኖች፣ ታዛቢዎችም እና ሌሎችም ተገኝተዋል ተብሏል። ይህንን ያየነው አንዱ የመከላከያ ሰራዊታችን ስኬት ስለሆነ ያንን የሚያሰባስብልን ተጠቃሚ የሚያደርግልን ነገር ስለሆነ ነው በዚህ ማካተት የፈለግ ነው።